ሰፈራችን ሰፈራችን ሰፈራችን የከተማችን መገለጫ ነው፣ ታሪክ ነው፣ ቀለም ነው፣ መልክ ነው። ሰፈራችን የእኛነታችንም የእኛነታችን መሰረት ነው፣ ማስታወሻ መኖሪያም ነው። በዚህ ዝግጅት ስለ ሰፈራችን የሚያወሱ መልከ ብዙ ጉዳዮችን በወግ እንይዛለን። ሰፈር ላይ እንቆያለን። ሰፈራችን አደሬ ሰፈር የህብራዊት አዲስ አበባ ማሳያ! ክፍል አንድ ጀሚል ይርጋ እንዳሰናዳው። አዲስ አበባ አንድ ከተማ ናት። በአንድነቷ ውስጥ የየራሳቸው መልክና ሚና ያላቸው ክፍል አካላት ያላት ከተማ። አንዳንዶች ማወቅ በሚገባቸው ልክ ሳያውቋት ማየት በሚገባቸው ልክም ሳያይዋት የሚሰጡት ስሁት ብያኔ ከእውነታ የሚጣረስ ሆኖ ይገኛል። ፊት ኋላዋ ላይታቿ አንድና አንድ ብቻ እንደሆነና እርሱንም እንደሚመስል ደፍረው የሚናገሩም ያጋጥማሉ ልክ እንዳልሆኑ የሚያስረዱ ብዙ ማሳያዎች ግን አሉ ከእነዚህም መካከል አዲስ አበባ ውስጥ ተወልደው ያደጉ ጭምር ቆጥረው የማይዘልቋቸውና የማያውቋቸው ሰፈሮች በመቶዎች ይቆጠራሉ እስቲ ጥቂቶቹን አሳይተን በወዘተ እንዝጋው ከረዩ ሰፈር ጅሮ ሰፈር፣ ቀንብ ቢት ሰፈር፣ ወለጋ ሰፈር፣ ስልጤ ሰፈር፣ ደራ ሰፈር፣ ጌጃ ሰፈር፣ ጉራጌ ሰፈር፣ ሱማሌ ተራ፣ ወሎ ሰፈር፣ ሰንአፌ ሰፈር፣ ሲዳሞ ተራ፣ ባሌ ተራ፣ ጎጃም በረንዳ፣ ጎንደር በረንዳ፣ ጅማ ሰፈር እያልን ብንጠራ በእርግጠኝነት ከመቶ እንሻገራለን። ሙያ አይን እንጥሩ አካልን ወታደር ሰፈር፣ ካህን ሰፈር፣ ሰራተኛ ሰፈር፣ ዘበኛ ሰፈር፣ ተካይ ሰፈር፣ ፈታይ ሰፈር ይያልን መቀጠል እንችላለን። በግለሰቦች ጭምር የሚጠሩም እንዲሁ ብዙ ናቸው። ቶሎሳ ሰፈር፣ ወርቁ ሰፈር፣ የሺደበሌ፣ ሞላማሩ ወዘተያል እስኪደክመን መዘርዘር ይቻላል። ከንቱ ድካም ይሆናል እንጂ በዚህ ምክንያት ነው ከአዲስ አበባ የበለጠ አቃፊላ ሳር የምንለው። በተዘረዘሩት ሰፈሮች ውስጥ የየአካባቢው ነዋሪዎች በቋንቋቸው ሲግባቡም ይታያሉ። ሽሮ ሜዳ ጋሞኛ። ቦሌ ሚካኤልና ሳሪስ አዲሱ ሰፈር ተገኝታችሁ ብታስተውሉ በሶማሊኛና በሐረር ኦሮምኛ እያወሩ ሲናገዱ ሲጫወቱ ታያላችሁ። ይህ እውነተኛ የከተማ ተፈጥሮ የፈጠረው እንጂ በሰው ሠራሽ ድልድልና ሰፈራ የተካሄደ አይደለም። ምክንያቱም ይህ አዲስ አበባ ነውና እንሆ የዛሬውን ጨምሮ በሁለት ክፍል የምናስጎበኛችሁ መሃል መርካቶ የሚገኘውን አደሬ ሰፈር ነው። ጥንታዊውን የመሃል መርካቶ ምልክቱንና መኖሪያም መነገጃም የሆነውን አደሬ ሰፈር ማወቅ ለሚሹ የከተማችን ወዳጆች እዚያው ተወልደው ያደጉበትንና አደሬ ሰፈርን የእጃቸው መዳፍ ያህል የሚያውቁት አቶ በክር ዩኑስና አቶ አብዱረዛቅ ጀማል ሱፊያን ጎብኚዎች በአካል መጥተው ከመዋላቸው በፊት አደሬ ሰፈር በአራቱም አቅጣጫ ከየት እስከየት እንደሆነና ከየትኞቹ ሰፈሮች ጋርም ተዋሳኝ እንደሆነ ይነግሩናል። አደሬ ሰፈር ማለት ከምዕራብ ሆቴል እስከ እስከ ኢትዮጵያ ዳቦ ወይ በርበሬ በረንዳ፣ ከዛ አልፎ ደግሞ ከጭድ ተራ በኩል ፊት ለፊት ከቁልፍ ተራ ዞረ ሀጅ ፋሪስ ቤት የሚባሉ ቁልፍ ተራ አለ። እስከ ላይ ገበያው ብርድ ልብስ ተራ ዙሪያውን ስታገናኘው ከምዕራብ ሆቴል አደሬ ሰፈር የሚባለው እሱ ነው። ሰሜን በኩል መርካቶና አካባቢ ነው። አብዛኛውም አደሬዎችም መርካቶ ውስጥ ልብስ ስፌትና ጨርቅ ይሸጡ ስለነበረ ከዛ ጀምሮ ነው። በምዕራብ እስከ ምሳሌ መድረስ ይጎራበታል። በምስራቅ ከተክለ ሃይማኖት አካባቢ፣ በዚህ በደቡብ ምዕራብ ድሮ ቀበሌ ሰላሳ ይባላል፣ አሁን ልደታ ክፍለ ከተማ እስከዚያ ድረስ ያዋስናል። በአጋጣሚ ሰፈራችን የቀድሞ የራስ ምስሱን ግቢ አታክልም አሁን ፋርሚ ኮር ተብሎ ጳውሎስ ፊትለፊት ያለው ራስ መስፈን ግቢ አታክልም በጣም ጠባብ ነች የቆዳ ስፋቷ ሆሞስ፣ ግን በጣም ብዙ ሰው ተዋዱ ተፈቃቅሮ የሚኖርባት ሰፈር ነው። በምሥራቃዊው የሀገራችን ክፍል የሚገኘው የሀረሪ ህዝብ በአብዛኛው በነጋዴነቱ የሚታወቅ ሲሆን ከተለያዩ የሀገራችን አካባቢዎች ጋር በተለይ ደግሞ ከሰሜኑ ደጋማ የሀገራችን ክፍሎች ጋር ጠንካራ የንግድ ትስስር እንደነበረው የተለያዩ የታሪክ ሰነዶች ያስረዳሉ። በብዛት ወደ አዲስ አበባ የመጡት ግን የጅቡቲ አዲስ አበባ የባቡር ሃዲድ ዝርጋታ አዳማ ከደረሰ በኋላ የተፈጠረውን የመጓጓዣ ዕድል በመጠቀም መሆኑን ጥናቶች ይጠቁማሉ። አዲስ አበባ እንደመጡም ኑሯቸውን ያደረጉት ጣሊያን ሰፈር ተብሎ በሚጠራው አካባቢ ቤት በመከራየት ነበር። በ1928 ዓ ም ፋሺስት ኢጣሊያ አዲስ አበባን ሲቆጣጠር ግን የከተማውን ምዕራባዊ ዳርቻ የሀገሬው ሰው መሬት እየገዛ እንዲሰፍርበት በመፍቀዱ ከፊታውራሪ ሀብተ ጊዮርጊስ ሰፈር በስተ ምዕራብ በሚገኘውና አሁን አደሬ ሰፈር ተብሎ የሚገኘው የከተማው ክፍል ውስጥ 54 የሚሆኑ አደሬ አባወራዎች መሬት ገዝተው መስፈራቸውን የማህበረሰቡ ታሪክ ይናገራል። ዋናው አደሬ ሰፈር አመጣጡ ከጣሊያን ሰፈር ነው። በወረራ በጣሊያን ወረራ ዘመን ከዛ ፈልሰው የመጡ ናቸው። የመጀመሪያ ፈልሰው ከመጡ ሰዎች ሐጂ ኢብራሂም ሰብሪና ሐጂ ኸሊፋ ሐጂ አብዱራህማን የሚባሉ ናቸው ሰፈር የቆረቆሩት። መጀመሪያ ጫካ እንደነበረ ነው ለእኛ ታሪክ ሲነግሩን ሞስ አሁን የሐጂ ካሊፋና ሐጂ ሰብሪ ቤቶች አሉ። ሐጂ ብርሃምም ተሻግረው 19 ቀበሌ አሉ፣ ቤቱ አለው፣ ልጅ ልጅ አለ። ከዛ ከጣሊያን ሰፈር ነው ፈልሰው የመጡት እና እዚህ ተራቡ፣ ተጋቡ፣ ተወላለደ። ብዙ አደሬዎች ነበር የነበሩት። ከቤቱ ማግስት ጀምሮ በየቦታው ተበተነ አደሬ። በአሁን ግዛ ሰዓት የለ፣ የተወሰነ ቤት ነው የለው በአሁኑ አዲስ ከተማ ክፍለ ከተማ ወረዳ አንድ አስተዳደር በቀድሞ መንግሥት ማለትም በዘመነ ደርግ በነበረው አስተዳደራዊ አከላለል ደግሞ በከፍተኛ አምስት ቀበሌ 18 ውስጥ የሚገኘው አደሬ ሰፈር በውስጡ ሌሎች ንዑሳን ሰፈሮችን አቅፏል። አደሬ ሰፈር ይባል እንጂ ለምሳሌ ቁልፍ ተራ የምትለዋለ በዚህ በኩል ስም ይጠራ። ብልድርብ ተራ ለእኛ ጋ ነው። ቅመም ተራ እኛ ጋ ነው። ሳህን ተራ እኛ ጋ ነው። ጌሾ ተራ የሚባል አለ። ወደ ታች ደግሞ ስትወርድ ምናለሽ ተራ አለ። ትልቁ ምናለሽ ተራ የኛ ሀገር የሰፈር ነው። ፎዴ አለ። ፎዴ ደግሞ የጫማ ቦታ ድሮ ሻይ ቤት የነበረ ምርጥ ሻይ ቤት የነበረ ሙዚቃ ቪዲዮ ቤቶች የነበሩ ትልቅ እነሱ ነበሩ። አሁን እዛ ፎዴ በዛ ሰፈር አሁን እንትን የሚጠራው ልጆቹ ምናምንትን በማለቱ እኔነኛ ለጫማ ብትመጣ የፈለግካ አይነት ጫማ ብትመጣ አቅም የፈቀደልህን ምርት ጫማ ገዝተት ሄዳል። አሮጌ አይደለም ከአሮጌ እስከ አዲስ፣ እንደ አቀሚቲ ማለት ነው። ሸክላ ተራ አለ በ64 ዓመ ምት ሀልስላሴ የሰሩት የሸክላ መደብ አለ። አሁን እዛ ሰፈር ውስጥ ሆነው ሸክላተራ ይባላል እና ሸክላተራው ተራው የባህል፣ የቡና፣ የአይቤ የመሳሰሉት ነገሮች ማቅረቢያዎች ምናምን የመሳሰሉትም በደንብ ታገኛለህ። እዛ አለ፣ ስቲል ድረስ አሁንም ድረስ አለ። የሸክላተራ ተራ ይባላል። ዛው ነው፣ ሸክላተራ ተራ ፊትለፊት ሆኖ ከኋላ ፎርዴ ነው። ጫ ማጠራ ነው አሁን በጋራ ነው እነሱ የሚሰሩት። በጣም እንግዲህ እዛ አደሬ ሰፈር የሌለበት የለም። ስሙ አደሬ ሰፈር ይባላል። በስሙ ውስጥ ብዙ መጠሪያ ስሞች አሉት። በዛች ቀበሌ ውስጥ በትንሿ ቀበሌ ውስጥ ወደ አስር ምናምን የሚሆን ስሞች አሉት። የአደሬ ሰፈር ስያሜ የመነጨው ከምን እንደሆነ ለመረዳት ብዙ አያለፋም ምክንያቱም ከስሙ ጠቋሚነት በተጨማሪ ሰፈሩ ሲቆረቆር ቁጥራቸው በዛ ያለ የሐረሪ ብሔረሰብ ተወላጆች አካባቢው ላይ መስፈራቸውን ተከትሎ የተሰጠ መጠሪያ መሆኑን በተደጋጋሚ ተነግሯልና አደሬ ሰፈር የተባልበት ምክንያት ብዛት የነበራቸው አደሬዎች ነበሩ። በፊት ጣሊያን ሰፈር ነበሩ። ጣሊያን ሰፈር ካምፕ ነበር፣ የወታደር ካምፕ ነበር እዛ ስለሆነ ከዛ ወደዚህ ወደ 18 ቀበሌ ገብተው ቤት መሬት በመግዛት በማለት እንዳሉ። በዚህ ላይ ደግሞ ወርጂዎችም አሉ፣ ጉራጌም አሉ፣ ስብጥር ነው በሙሉ። የተወሰኑ ደግሞ ባንያኖችም ነበሩ፣ አንድ ባንያን ነበረ፣ ሱማሌዎች አሉ። ከሁሉም ብሔር አንድ ነው እንትን ያለው እና ሰፈሩ አደሬ ሰፈር ተባለ። አደሬ ሰፈር የራሱ መልክና መገለጫ ያለው ሰፈር ነው። አይደለም፣ ከሌሎች የአዲስ አበባ ሰፈሮች፣ ከሚጎራበቱት ሌሎች የመርካቶ አካባቢዎችም የሚለዩት ነገሮች ብዙ ናቸው። አደሬ ሰፈርን አሁን የሚለየው ምክንያት አንድ አለባበስ የአደሬ አለባበሶች አሉ፣ እንደገና አመጋገቦች አሉ፣ እንደገና ደግሞ ቋንቋውም አለ። ሁለተኛው ደግሞ እዛ ያለው ነዋሪው ራሱ የአደርኛ ቋንቋ የሚያውቀው በብዛት አሉ የነበሩ አሉ። ከወርጆዎችም ከምኖም ተሰማጥሮ ነው የሚኖሩት። የአከሌ ቤት አከሌ ቤት የሚባል የለም። የአደሬ ቤት ስትገባ መደብ አለ፣ መቃሚያ አለ። አንደኛውም አንደኛ ቤት ብንትን በማለት በብዛት በቃ አደሬ ሰፈር ስሙ በቃ እነሱ ስለሚበዙበት የነበረ ትንሽ አደሬ ሰፈር ተባለ። አደሬ ተናጋሪዎች ናቸው። እና የሁሉም ቋንቋ አለ። ዮራጌውም አለ፣ ስልጤውም አለ፣ ሁሉም አለ። ስሙ ስያሜው በቃ በዛን ጊዜ ነው፣ ስለሚበዙበት ትንሽ አደሬ ሰፈር ተባለ። ማህበራዊ ኑሮ ነው ትልቁ ነገር። እኔ ቤት ምግብ ከሌለ የማይሰለቻቸው ቤተሰቦች ነበሩ። አጅካዲፋ ቤት ማንም ሰው ገብቶ ይበላል። እንደውም በኦሮምኛ ምን ይባላሉ? አስጎሪ ጋር ይባላል። አስጎሪ ጋር ማለት ጉራ ብለህ ምትገባ ቤት ማለት ነው በአደርኛ አደርኛ ና ኦሮምኛ ኮምፓውንድ አድርገው ነው የሚያወሩት። ስለዚህ አደሬ ሰፈር ነዋሪ ኅብረተሰብ ከማንም ሰው ቦታ ሄዶ መግባባት ይችላል። ከማንም ሰው ቦታ አብዛኛዎቹ የአደሬ የሰፈር ነዋሪዎች ኑሯቸውን የሚመሩት ከንግድ በሚያገኙት ገቢ ነው። በመርካቶ ቁልፍ ተራ፣ ጎማ ተራ፣ ድርተራና በሌሎችም አካባቢዎች ከቤተሰብ የወረሱትን በመኖር የተካኑትን የንግድ ሥራ ያቀላጥፉታል። የገብ የሚንጭ ህዝቡ በብዛት አደሬዎች ነጋዴዎች ናቸው፣ ልብሰፊዎች ናቸው። ወርቅ ሰሪዎቹም ለምሳሌ አያቴ ወርቅ ሰሪ ነበረ። ሌሎችም ደግሞ አሁን ለምሳሌ ኤርትራዎቹ ነበሩ፣ ድር ነካሪዎች ነበሩ። ኤርትራዎች እና ሌሎቹም በቃ ንግዱ በጣም እዛ የሰፋ አረቦችም በብዛት ነበሩበት፣ አረቦች ነበሩ። መወለድ ነው የሚባለው ኢትዮጵያ የመኖች ባለው እነሱም በብዛት ነበሩበት። እና የንግድ ኤሪያ ናት። በጣም ንግዱን የሚያካሂዱት ጎረቤት ቀበሌ ለምሳሌ አሁን ሀደሬ መዝጊድ የሚባለው አለ። ሀደሬዎች አሉ። አሁን የተለየው መቼ ነው? በቀበሌ በቁጥር ነው የተለየው አስራ ስምንት ቀበሌ አስራ ዘጠኝ ቀበሌ በማለት ተለየ። ግን ከዛ ጀርባው ደሞ ያሉ ጎማ ተራ አሉ ምን አሉ ግን ቦምብ ተራ የምትሉ አካባቢ ድር ተራ አካባቢ የምትሉ በብዛት እነሱ ነበሩ። አደሮች ነበሩ። ልብስ ሰፊዎች፣ ድር ነጋዴዎች፣ ልብስ ሻጮች ነበሩ እዛ መርካቶ አካባቢ እና በብዛት ግን ንግዱን የሚያካሄዱት እዛ መርካቶ ላይ ነው እንጂ አደሪ ሰፈር ውስጥ በጥቂቱ ነበረ የሚሰሩት የነበረው የህብረተሰቡ የገቢ ምንጭ አብዛኛው በንግድ ላይ ቢሆንም በአሁን ሰዓት ደግሞ አብዛኛው ተጠዋሪ ነው። ምክንያቱም ልጆቻቸው ውጭ ስለሄዱ እንደሱ ፈንድ ያደረጓቸዋል። የብዙዎቹ የአደሬ የሰፈር ነዋሪዎች ልጅነትና የትምህርት ህይወት ከሌላው ሰፈር ሕፃናትና ታዳጊዎች የሚለየው በአካባቢው በሚገኙ መድረሳዎች ተምረው ያለፉና የአባድር ትምህርት ቤት ፍሬዎች መሆናቸው ነው። ባውሽ ተምረናል። ጋሊቾ የሚባል ነበሩ። እንደገና ደግሞ ኡስታድ አህመዶ ሽሊላ የሚባሉ ነበሩ በዛ ያ እንደዛን ያሳለፍኩት ከዛ ትንሽ ደግሞ ከፍሱል ህብረት ትምህርት ቤት ነበር እና ከዛ በኋላ አባድር ትምህርት ቤት አለ። ታችና ላይ ነው ያለው። ታችኛውም ተምሬ ያለው ላይኛውም እኳንትን አላልኩም። እና በእንደዚህ ህይወት ነው። እዛ አካባቢ ላይ አድዋፍጮ የሚባል ቦታ አለ። አሁን ትልቅ መጋዘን አለ። እዛ አካባቢ ኳስ በመጫወት በልክ እንደንትን ዋንጫ ዘጋጅተን ምን ብለን በመጫወት ህብረት ትምህርት ቤት ልጆች ምን ልጆች እየተባለን በእንደዚህም እያልነ ያደግኩት ኔ። ከዛ በኋላ ነው ወደ ሌላ ትምህርት ቤት እንትን ያልኩት። አደሬ ሰፈር አካባቢ ቁርአንና የአረብኛ ቋንቋ ከመደበኛው ትምህርት ጋር የሚሰጥበት አባድር ትምህርት ቤት በሐጂ አቡበከር ኢብራሂም ሸሪፍ አማካኝነት በ1940ዎቹ መጨረሻ ነበር የተመሠረተውም ወንድማቸውና ሌሎች አጋሮችም ተጨምረው ባደረጉት ጥረት በ1955፣ በ1960 እና በ1963 ሦስት ቅርንጫፎችን ከፍቶ እንቅስቃሴ ሲያደርግ ከቆየ በኋላ በዘመነ ደርግ ተዘግቶ ቆይቷል። ኢህአደግ እንደ ገባ በተደረገ ጥረት መልሶ ከተከፈተ በኋላ ትምህርት ቤቱ ተጨማሪ ሁለተኛ ደረጃ ትምህርት ቤት ከፍቶ ብዙዎችን አፍርቷል። የመጀመሪያው አባደር ትምህርት ቤት አደሬ ሰፈሩ፣ ቀጥሎ አውቶ ቢስተራው፣ ቀጥሎ መካኒሳ ነው። ቀጥሎ ያለው አሁን ጌጃ ሰፈር አለ። አንድ አባደር ትምህርት ቤት የሚባለው ሶስቱ ናቸው። በበላይ ሰፈር የሚባሉት ነበ ያም ያስተምሩትን የሚሉት አርበኛውና ዲኑን ነው የሚያስተምሩት። መደበኛውን ትምህርት ያስተምራሉ። አማርኛውንም፣ እንግሊዘኛ ሁሉንም ያስተምራሉ። አሁን ታችኛው ብትሄድ እስከ ስምንት ነው ዘጠኝ ነው የሚያስተምሩት። እስከ አስራ ሁለት መሰለኝ ታችኛው መካኒሳ የሚያስተምሩት ያው እንደዚህ እንዳለ አባድር አባድር የሚለው ተዋረሰና፣ ቁጥር አንድ ቁጥር ሁለት ቁጥር ሶስት በሚለው እንግዲህ ስያሜ ያስሰጠ ነው ማለት ነው። አሁን ለምሳሌ አባድር ተማሪዎችን ብታይ በሚኒስትር ደረጃ፣ በከፍተኛ ባለሀብት፣ በምናም የነበሩ አባድር የተማሩ ብዙ አሉ። ይገርማል፣ ክርስቲያን ልጆችም ተምሯል። አባድር ትምህርት ቤት ቁርአን የተመረቀች ልጆች አሉ አባድር ትምህርት ቤት ላይ በግዳጅ አይደለም ምን አይደለም። ትምህርት እንትንነት አይደለም። ባህላቸው በማደጋቸው አንድ ላይ የምን ትዛ ትምህርት ቤት አልገባም በማለት ልጆቻቸውን ትም በማለት የገቡ ናቸው። አባድር ትምህርት ቤት አለ አባድር አንደኛ አንደኛ ደረጃ፣ አሁንም አባድር ሁለተኛ ደረጃ ውንጌት አካባቢ አለ። አባድር እነሱ ይዞ አለ ልደታ ክፍለ ከተማ ውስጥ እዚህ ተክለ ሃይማኖት እነሱ እንቅስቃሴ እያካሄዱ ነው ያለው። አባድር ትምህርት ቤት አጋጣሚ በውስጣዊ ችግር ተዘግቷል። በአሁኑ ጊዜ አከራይተውታል ባለቤቶቹ። ሌላ ቀበሌው በ1972 ዓ ም የመሰረተው አጸደ ህጻናት ትምህርት ቤት አሁንም አለ። እኔ ልጄ አንዱ ተመረቀ። ሶስቱም ልጆች ዛ ነው ግራጁት ያደረጉት። ሁለቱ ሰባትና ስምንት ናቸው። እ ዘንድሮ ነው የተመረቀችው። አንደኛ ክፍል ነው። ስለዚህ ቀበሌው መንገድ በማውጣት የተቸገረ ህብረተሰብ ሰብስቦ በማብላት ከፍተኛ አስተዋጽኦ ያለው ሰፈር ነው። የአደር የሰፈር ማህበራዊ ኑሮ መሰረቱ ጠንካራ ነው። በመሆኑም ለመረዳዳት ምንም መስፈርት እንደማያሻውና ለድንኳንና ቁሳቁስ ሲባል ተመሠረተ እንጂ እድር በአደሬ ሰፈር የማይታወቅ እንደነበር የሚናገረው በክሪ የሰፈሩ ነዋሪ ሐረሪዎች ግን አፎቻ የሚባል ባህላዊ እድር መሰል ተቋም እንደነበራቸው ይገልጻል። እድር ተብሎ ነገር እኛ ሰፈር አደሬ ሰፈር ውስጥ የአከሌ እድር ነው ተብሎ እስካሁን የተኛው እድር ነው ብትሎ አደሬ ሰፈር ውስጥ አያውቅም። ምናልባት የአፎቻ የሚባለው የአደሮች ይታወቅ እንጂ የሌላው ብሔር አይታወቅም። እንዲሁም እድር አለን ይላሉ እንጂ ያው ለድንኳኑ ነው፣ ሌላ ነገር አይደለም። እድሩ እና ልሳኑ ከአከሌ እንትና የነበራቸው ለኩሰኞች የአከሌ ቦታ ላይ ድንኳኑን አምጡ፣ ሳህኑን አምጡ፣ ድስቱን አምጡ ነው። አደሌ ድንኳን አያውቅም። በጣም ትንሽ እንትን ከሆነች ውጭ ይደረጋል እንጂ ቤታቸው ውስጡ ነው የሚደረገው። አንዱ ለአንድ ቤት ይለቃል፣ ጎረቤት ከሆነ ይለቃል ቤት እንጂ አደሬ እኔ አላየሁም። እኔ በድንኳን የሚለው ነገር ላይ እን በእኔ ጊዜ አላየሁም። አንዳንድ አልፎ አለ ቦታ ከጠበበች ምን ካለች ትንሽ ድንኳን ይደረጋል። በእድር ደረጃ ብትሄድ የጉራጌውን፣ የወርጂውም፣ የምኑም አንድ እድራ ይኖረዋል። የሌላው ብሄር ማለት ነው። የነሱ ደግሞ የሀደሬዎችም አንዳንዶች አሉ፣ ሌላ እዛ ውስጥ እንትን እድር ውስጥ ያሉ። ነገር ግን የነሱ የራሳቸው ደግሞ አፎቻ የሚባል የራሳቸው የሀደሬ የራሳቸው አፎቻ የሚባል እድር አለ በሞት ጊዜ ነው የሚገናኝ። ነገር ግን በሞት ጊዜ ያው ሁሉም ይቀባበራል፣ ሁሉም ይረዳዳል፣ ሁሉም ይጠያየቃል። እና ያም የያዘው የአደሬ ሰፈር ብቻ ስለተባለ የአደሬን ባህልን የያዘ ማለት አይደለም። ሁሉም የራሱ ነው ተፋቅሮት ምን ብሎ ይኖራል ማለት ነው እንጂ ሰፈሩ ስያሜው ነው እንጂ ሁሉም ያውቃ ኢትዮጵያ በላት ለቅሶ፣ ሰርግ አሁን ነው ድንኳን፣ እንጂ ማንኛውም አደሬ ቤት ውስጥ ለውስጥ ክፍት ነው ድንኳን አያውቅም አደሬ። አሁን ነው ገና ድንኳን ያወቀው፣ እንጂ ቤትን ነው የሚሰጠው። ይሄ ቤት አሁን ለቅሶ ቢኖር የሚቀጥለው ክፍል ቤቱን ይከፍታል። ይሄን ያህል ፍቅር ነበረው ለማለት ፈልጌ። አሁን የመጣ ታሪክ ነው እድር እንጂ አደሬ ሰፈር ውስጥ ሬ ቤት ለቅሶ አለ፣ ያ ቤትም እንዳንተ ሆነው ከጎንህ ይቆማል። ስለዚህ ቀብሮ ሲካሄድ ለአንድ ፋውንዴሽን የሚያስፈልግ ነገር ኢኮኖሚካል ፕሮብሌም ካለ አባቶቻችን ትራስ ስር ነው ብለው የሚያስቀምጡት። እናቶቻችን ደግሞ በጣም ጠንካሮች ናቸው። ሳይኮሎጂካል የሚካባቸው ኃይል ነው ያንትን ቤት ችግር በማየት መርምሮ ያውቃሉ። ስለዚህ ያ ሁኔታ ማህበራዊ እሴቱን ያስተሳስራል። አንት ብስር በሀዘን በችግር ከጎኔ ከቆም እኔ ለአንተ የማልቆምበት ምን ምክንያት አለ? ያ ነው ትልቁ። የእኛ ሰፈር ማህበራዊ ኑሮ ይሄ ነበር። ሰርግ በአደሬ ሰፈር ከጥሪ አንስቶ እስከ መስተንግዶ ድረስ የተለየ መልክ እንዳለውም በክሪ እንደሚከተለው ይነግረናል። አሁን በአደሬው ሰርግ አለ ሰርግ አለ። ቅዳሜ ቅዳሜ ሴቶች ነው የሚመገቡት፣ እሁድ እሁድ ደግሞ ወንዱ ነው የሚመገቡ። እንደ ሸሪአው ማለት ነው እና ጥሪ የለውም የአደሬ ሰፈራችን ሰርግ ጥሪ የለም። አሁን በአጠቃላይ ይህም ባህል በማየት ሁሉም የወርጂውም፣ የጉራጌውም፣ የምኑም፣ የምኑም ሁሉም ያለ ጥሪ ነው የሚሄደው። የሚገርመህ ነገር አከሌ ተጠራህ ከሌት መጣህ የሚባል ነገር የለም። ሁሉም ሰርግ ነው የማን አከሌ ነው ሰርግ ነው ሄዶ መብላት ነው። ገብቶሀል። ያ ከምንድን ነው የተለላመደው? ባህደሬ ነው ያ ሁሉ ነገር ተዋረሰ። በቃ ተዋህደ፣ አንድ ሆነ። ሁሉም እንጂ ይሄ የአከሌ ሰርግ ነውና ምናምን ያለ የፈለገ ይሄዳል የፈለገ ይቀራል ለምን አልተጠራውም የሚያል ነገር የለም። እስቲል እስካሁን እንደዛ ነው ያለው። በአደሬ ሰፈር ያለው ማኅበራዊ መስተጋብር በነዋሪው መካከል የባህል ውርርስ እንዲፈጠር ማድረጉንም በሰፈሩ በአብዛኛው ካለው ወይም ከነበረው የመኖሪያ ቤት ውስጣዊ ዲዛይን በመነሳት በሐረር የሚታወቀውን የመደብ አዘገጃጀት የተከተለ መሆኑን በምሳሌነት ይጠቅሳል። የአደሬ ቤት መጀመሪያው ስትገባ ገና መደብ አለ። የመደብ ቤት አለ። የሚቃምበት ቤት አለ። መደቡ ዋናውም የተሰራበት ምክንያት ባህላዊ የሆነበት ምክንያት ምንድን ነው? እሱ አንድ እንደ መቀመጫ ያገለግላል። ሁለት እቃ ደግሞ ታስቀምጥበታለ። በብዛት የቤት ቁሳቁሶችን በብዛት ታስቀምጥበታለ። ዛ ሶስተኛው ደግሞ ገና ስትገባ ቤት ውስጥ የአደሬ ባህል የተሰቀሉ ሳህኖች አሉ የገበታዎች እቃዎች አሉ። በአጠቃላይ የገበታ እቃዎች ይሰቀላሉ። የአደሬ ባህላዊ እንደ መሶብ ምናምን የመሳሰሉት ምኖች ቤታቸው ይሰቀላል። ምናለ መደብ አለ። የአንደኛው የሴቶቹን ቤት ራሳቸው የእናቶች ቤት ራሳቸውም እሱም መደብ አለ የሚለየው በዛ ነው። የሚለየው በአቀማመጡና በመደብ ነው የሚለየው እና በባህላዊ እቃ የማጀት እቃዎችን፣ ሳህኖችን፣ መሶቦችን የሆኑትን ነገር በመስቀል ነው የሚለየው። ሌሎችም ይህንን ነገር ሌሎችም ብሔር ወርጂውም፣ ጉራጌውም ምኑም ሁሉም አሁን መደብ ቤት ያለው የሌለው የለም። ተከበራችሁ፣ የወይ አዲስ አበባ ቤተሰቦችና የዝግጅታችን ተከታታዮች፣ የአደሬ ሰፈር ቅኝታችን የመጀመሪያው ክፍል ይህን ይመስላል። ሳምንት በመጨረሻው ክፍል ዝግጅታችን ስለ አደሬ ሰፈር ብዙ ነገሮችን እናነሳሳለን። አስተያየታችሁ አይለን። አብራችሁን ቆዩ።